የዋህነት ዋጋ ያስከፈላል። እንግዲህ አንዲት እህታችን ለጓደኛዋ 190 190 ሺህ ያላትን ሙሉን ስትቸገር አይታ አዝናላት፣ በችግሯ ጊዜ ትደርስላታለች ማለት ነው። በሌላ በኩል የምናውቀው ባለሀብቱ ወልደ ጊዮርጊስ እንግዲህ የመዳም ቅመሞችን ከስራ የተፈናቀሉትን፣ የአይዲ መስሪያ የሌላቸውን፣ የታመሙትን እንደገና ደግሞ ጃዛቤት ስራ ነው የተቀመጡትን ሰብስቦ እንግዲህ ስራ እንደሚፈጥርላቸው ወደ ድርጅታቸው ስራ እንደሚሰሩ ተናግሯል ማለት ነው። በሌላ በኩል እንግዲህ ፍቅር ዲዛይን፣ ሌሎችም እንግዲህ ድርጅቶች ወልደ ጊዮርጊስን እየከሰሱት ይገኛሉ ማለት ነው። ሰማኒያ ሰማኒያ ምናምን ሺህ ድርሃም ይዞብናል፣ እያጉላላን ነው፣ በየቀኑ በየሰዓቱ ቶሎ ዲሊቨሪ እየደረሰን አይደለም ሲሉ ከሰውታል። ሙሉን መረጃ ወደ እናንተ ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻ ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለነት ዩቱብ ቻናል ቤተሰብ እንዴት ናችሁ? ሌደና ናችሁ ወይ? አለን እግዚአብሔር ይመስገን። ዛሬ በዚህ መልኩ ከች ብያለሁ ማለት ነው። ከስንት ጊዜ በኋላ መጥቻለሁ። ወደ ጉዳይ ስመለስ እንግዲህ አምናችሁ የምታበድሩ ሰዎች፣ በእርግጥ በእኔ ላይ ይሄ ነገር ስለደረሰ እህታችን ያለቀሰችውን ባ ያነባችሁ የደረሰባት ነገር በጣም ልብ የሚሰብር ነው። ጓደኛዬ ብላ አምናት ለቀመር እንግዲህ ቀመር የምትባለ ጓደኛዋ ድርጅት እንግዲህ ቀመር የምትባለው ጓደኛዋ ድርጅት ለመክፈት ነው፣ ያን ድርጅት ለማቋቋም እቺ ምስኪን ያላትን ያለቻትን ብቸኛ ዘጠና ሺህ ብር ዘጠና ሺህ ብሩ ራሱ የሰው ሀቅ አለበት ነው መተለው የሰው ሀቅ አለበት እና እንስታት ሰጣታለች ማለት ነው። ከሰጠሻት በኋላ ግን የተመለሰላት ግብረ መልስ ግን እሷ እንደጠበቀችው አልነበረ። በእጇ ሰታ በእግር እየለመነች እየተንፏቀቀች ማለት ነው፣ እየተንፏቀቀች እባክሽ ስጭኝ፣ እባክሽ ቀመር ከጉድ አውጭኝ፣ እባክሽ ከዚህ ነገር አውጭኝ፣ እባክሽ ሐቅን ገንዘብን መልሽልኝ እያለች የሰው ሐቅ ነው፣ የሰው ሐቅ አለበት። ስለዚህም የሰውን ሐቅ ልመልስ እባክሽ እያለች ደም እንባ እያለቀሰች እየተንፏቀቀች እየለመነቻት፣ እሷ ግን ልታናገራት ፈቃደኛ አይደለችም። እሷ ልታናግራት ልትሰማት ሁላ ፈቃደኛ አይደለችም። ስትፈልግ ስልክ ትዘጋባታለች፣ ስትፈልግ ደግሞ በሰው ታስነሳባታለች፣ ስትፈልግ ደግሞ መደወል እንዳልችል ታደርግባታለች። እውነት ለመናገር በጣም በጣም የአሁኑ ጓደኛ የአሁኑ ጓደኛ ይዟቸው ወደ መቃብር የሚወርዱ ጓደኛ ነው። ጓደኛ እንዳይመስላቸው። የአሁን ጓደኛ እኔ በጣም ስለደረሰብኝ ነው ይሄ የደረሰብኝ ነገር እንዴት መሰላችሁ? ለጓደኛዬ ብር አብረን እንላክ ብለን ብዬ ሰጣታለው እና የተወሰነ ደግሞ እሱ አበድሬን ስትል ኦኬ ብዬ አበድራታለው ማለት ነው። በመሀል ያን ብሩን ሁሉንም ብሩን የያዘችና ቤተሰብ በጣም ታመመብኝ ማለት ነው። በጣም ታሞብኝ፣ አሁን ለቤተሰብ መድረስ አለብኝ እና ገንዘቡን ፈልገዋለው ማለት ያበድርኳትን ሳይሆን አብረን ልንልክ የሰጠዋትን ማለት ነው። እና ስጪኝ ስላት ስልክ ዘጋችብኝ። በእውነት ነው ቀለም ድር ለሰውን በጣም በጣም እንዴት እንዳዘንኩኝ እንዴት እንዳለቀስኩኝ እኔና እግዚአብሔር ነው የምናውቀው። ይቺ ልጅ በሚገባት እኔ ተረድኋት። በሚገባው የዋህነት ዋጋ ያስከፍላቸዋል። የዋህነት ከሰው ጋር እንዳትኖሩ ያደርጋቸዋል። ሁለተኛ ሰው እንድትሉ ያደርጋቸዋል። ሰው ሰው የቀረና የነበራችሁ ራሳችሁ በሚገርም ሁኔታ የነበራችሁን ስነ ምግባር እንድታጡት ያስገድዷቸዋል ማለት ነው። ገፍተው ገፍተው እንድታጡት ያስገድዷቸዋል። ርህራሄ ዝነት እንዳይኖራቸው ያደርጓቸዋል። በእውነት እኔ ምቤቴ ምቤቴ በቀድ ፍት ብዬ ነው ያለቀስኩት ማለት ነው። ግን ለምን በቃ በዚህ ደረጃ እንደዚህ አይነት ጨካኝ ሰዎች ለምንድን ነው የሚበዙት? እናንተ በችግራቸው ጊዜ ደርሳችሁላቸው እንደገና ደግሞ ቤተሰብ መድረስ አለብኝ እያልኩ እንደዛ እየለማ ኳልኩሌት ተሰርቶብኛል ኳልኩሌት ማለት ነው። እንዴት ነው ኳልኩሌት ትሰራልኝ? እዚህ ከእጇ የያዘችውን ብር ምንዛሬ ምናምን በሚጨምር ሰዓት ለመላክ ከዛ ደግሞ ከሀገር ቤት ደግሞ በዛ በነበረው ሰዓት ኳልኩሌት አድርጋ በዛ ብሩ ላስገባልሽ ወይ ያለች ማለት ነው። ላስገባልሽ ወይ ቀንሳ ማለት ነው። በጣም ነው ያዘንጉት። በጣም ውስጤ ነው የተሰበረው እኔ በጣም ብዙ ጓደኞች ነበሩኝ። ግን በዚህ በዚህ ደረጃ የአውሬነት ጥግ፣ የጭካናቸው ጥግ! እግዚአብሔር አምላክ ግን እነዚህ ሰዎች ከራሳቸው ላይ ደርሶ የሚያለቅሱበት ቀን ሩቅ አይሆንም። ግን እቸታችን እውነት ለመናገር በጣም ነው ያሳዘነች። በጣም ማለት ነው ያላትን ብቸኛዋ ዘጠና ሺ ብር ሰታ፣ እንደገና ደግሞ ግብረ መልሶ እንዲ ለቅሶ እንዲ። እሰው እኮ ህፃን ልጅ አይደለም አንስታችሁ እኮ ችግራችሁን ችግራችሁን የማይረዳ ማሀይም እኮ የለም። ችግራችሁን ለመረዳት ብዙ መልፋት፣ ብዙ መሄድ ምናምን አያስፈልግም። ገንዘብ የሚገርማችሁ እስከመበደራቸው በፊት ተለሳን ሰው በቃ ጻድቅ ናቸው ምናምን ያለ እናንተ ሰው በቃ እናንተ ብቻ ናቸው ያላቸዋቸው ሰው እናንተ ብቻ ናቸው፣ በቃ ሀሳቢያቸው ምናምን ነገር ምንቅልፍ እንቅልፍ እንኳን የሰላም እንቅልፍ መተኛታችሁ፣ በየጊዜው በየሰዓቱ ነው የሚደወልላችሁ። መከራችሁን ምን ላደርግ፣ እንዴት ልውን አማክሬ እያለ ነው የሚደወልላችሁ። ብራችሁን ከያዙ በኋላ አታውቋቸው አታውቋቸው በፍጹም ይቀየራሉ፣ ፈጽሞም የዛኔ እናንተ የማታቃቸው ሰዎች ነው የሚሆኑት በሚገርም ሁኔታ ማለት ነው። እና እቼታችን በጣም የሚያሳዘነችን በራሴም ስለደረሰብኝ፣ በራሴም ስለደረሰ እቼታችን በእውነት ውስጥ ነው የበላሽው። እግዚአብሔር አምላክ የየላት ግን፣ እግዚአብሔር የየላችሁ እናንተ ተበዳሪዎች፣ እግዚአብሔር የየላችሁ ማለት ሰው ይቸግረዋል በቃ መበዳደራለ ምናምን፣ ግን እንደዚህ አይነት የአውሬነት ጥግ ለሚያሳያችሁ ሰው እንዴት ነው ሁለተኛ የፈለገ እንኳን ታሞ እንዲያው ታሞ ለመሞት እንኳን እየተጠራሞተ ቢሆን እንዴት ነው ማበደር ነው የምችሉት በዚህ ሁኔታ እውነት ልባችን እኮ ዘጉት በጣም ይሄ ርህራሄ ምናምን አይተን እንዳናዘን አደረጉን እውነት እግዚአብሔር እየላችሁ እግዚአብሔር እየላችሁ የሰው እምባ ያለባችሁ ሰዎች እግዚአብሔር እየላችሁ እውነት አሁን እቼታችን እንግዲህ በሀቢባ ነበር የቀረበችው። እንግዲህ ሀቢባም እስከዛ እስከ አንድ ወር ጊዜ ስጫት ተብላለች ማለት ነው። እንግዲህ አንድ ወር ጊዜ ትስጠ ይብላለች ተበዳሪዋ። እሱም እንግዲህ እስከ አንድ ወር ድረስ ውልና ፌርማ ቸክ ሊሰጣት እንግዲህ ተስማምተዋል ማለት ነው። ቸክ ተሰጥቷት ከዛ የዛሬ ወር ገንዘቧን ይዛ እንድትመጣ አሁን በለስላሴ እና በዚህ በለቅሶ ምናምን በማስመሰል ያደረገችው አደባባይ ላይ ስለወጣሽ ነው እንጂ በእርግጠኝነት ነው የደረሰብኝ ነው የምነግራቸው። እቺ ልጅ አደባባይ ላይ ስለወጣሽ ነው እንጂ እንደዚህ ማውራት የጀመረችው ባይሆን ኖሮማ በቃ ስልክ መዝጋት እኔ እኮ ምንድን ምንድነው የሚያተብታቸው ማለት ነው። እኔ የሰው ገንዘብ ይዞ የሚያተብት ነገር ምን አለ አይደለም። የሰው ገንዘብ ይቅርና የራሳችሁ ገንዘብ እንኳን የፈለገ ገቢ ሞላ ቢተርፋችሁ ገንዘብ የሚያስመካር ገንዘብ ምንም የሚያስተብታችሁ ምንም ነገር የለም። ምንም ማለት ነው። ግን እግዚአብሔር ልቦን አይስጣችሁ። እግዚአብሔር ልቦን አይስጣችሁ፣ ለሌሎች እንዳንደርስ እያደረጋችሁን ነው። ግን እግዚአብሔር ልቦን አይስጣችሁ። ከዚህ በኋላ ጓደኛ ምናምን የሚባል ነገር ይቅርባችሁ። ወበስ ጓደኛ ምናምን እስከ ወይ እስኪያጠፋችሁ ነው ወይ እስኪበልጣችሁ ድረስ ነው። ከዚ ውጭ ያለው ምንም እኔ በጣም ብዙውን አይቸዋለሁ። ግን የሚጠቅም ነገር የለውም። አስቦበት ጋይዝ እና ወልደ ጊዮርጊስ እንግዲህ ብዙ ድርጅቶች እየከሰሱት ይገኛሉ። ወደ ወልደ ጊዮርጊስ ስመጣ ማለት ነው እንግዲህ ወልደ ጊዮርጊስ ብዙ የስራ እድሎችን ይዞ ወደኛ እየመጣ ነው። በተለይ ደግሞ ዱባይ ያላችሁ ብዙ ተጠቃሚ እንደምትሆኑ እየተነገረ ነው። እንግዲህ ቀጣይ ወደ ሳውዲም እና ወደ ኩዌትም እንደሚሄድ ወልደ ጊዮርጊስ ተናግሯል ማለት ነው። እንግዲህ በቀጣይ ጠብቁ፣ ወደ እሱም መጣለው ብሎ ተናግሯል ማለት ነው። እንግዲህ በድጋሚ ፍቅር ዲዛይን ግን ምስኪን በጣም በእኔ ብቻ ነው የሚያሳዝነኝ። ግን ፍቅር ዲዛይን ይምር አሁንም እንግዲህ ነገር ገኖበታል ማለት ነው። እንግዲህ ከመሲ ጋ ስለ ወልደ ጊዮርጊስ ብዙ ተነጋግረዋል ይመስለኛል። ከዛ ደግሞ እንግዲህ ላይብ ላይ ሁነው ሲያወሩ የነበረው ነገር ደግሞ መቶ ሰማንያ ሺ መቶ ሰማንያ ሺ ድርሃም ይዞ እያንገላታኝ ነው እሱንና ሌሎችም ሌሎችም ሄኖክ ምናምን የሚባሉት ይሄ ያላቸው ድርጅት ያላቸው ሰዎች ወደ ጊዮርጊስን ለመክሰስ ና ያው እሱ ለመጠኔ ለመጣል ነው። መጀመሪያ ላይ አንፍ- አልፈልግም ብዬ ነበረ። እንደገና ደግሞ በሀዊ ዲዛይን ሀዊን ትውላችሁም ታውቋታላችሁ፣ ሀዊታችን በእሷ በኩል እንግዲህ ፍቅር አብሬ መስራት ፈልጋለሁ፣ የድሪቨሪ አብሬ መስራት ፈልጋለሁ ሲል እኔ አልፈልግም ብዬ ነበረ። አልፈልግም ያልኩበት ምክንያት ደግሞ ብዙ ወሬዎችን እየሰማው ስለነበር ስለ እኔ ያለው አመለካከት ልክ ስላልነበረ፣ እኔ ደግሞ ከሰው ጋር ስሰራ መከበር ፈልጋለሁ። ተከብሬ ስራዬን አክብሬ ተከብሬ መስራት ፈልጋለሁ እንጂ ከጀርባ እየወጋኝ ከጀርባ ስለን እያወራ እሱ ጋር መስራት አልፈልግም ብዬ ነበረ። ነገር ግን ሀዊ አንተ ድርጅት ነህ፣ ራስን እንደ ድርጅት እንጂ እንደወረደ እንደ አንድ ግለሰብ ማየት የለብህም። ስለዚህ ምንም ቢሉ አብረት ስራ ስትለኝ፣ እንግዲህ ስራውን ጀምር ነበረ ይላል ማለት ነው። እና እንግዲህ ፍቅር ዲዛይን አንዳንዴ ወይ ነገር ይገንበታል ወይ ደግሞ ያን ባናውቀው የሆነ ነገር አለ ማለት ነው። ምስኪን ግን እኔ በጣም ነው ያሳዘነኝ። የሆነ ለምናገር ለምን እንደሆነ አላውቅም። እንግዲህ ወልደ ጊዮርጊስም እውነትና ሐቅ የሌላቸው ሰዎች፣ ሌባ ሰዎች ንግግር ይችላሉ ሌባ ሰዎች ቃላት አሰማምሮ መናገር፣ ሰዎችን ማሳመን ይችላሉ ብሏል። እሱ ደግሞ ያለበት ምክንያት ምንድን ነው ካላችሁ፣ እንግዲህ ፍቅር ዲዛይን እኔ በጣም ይቸግረኛል፣ ችግር ይጠናብኛል። በጣም እየቸገረኝ ነው እና እማደርገውን አላውቅም። እውነት በጣም ነው አንጀት የበላው። እማደርገውን አላውቅም። ሁሉ ነገር ከስሮብኛል። ከአዲስ አመት ወዲህ ሁሉ ነገር ጨለማ ሆኖብኛል፣ ምናምን ባለው ላይ እንግዲህ ወልደ ጊዮርጊስ ሀቅና እውነት የሌላቸው ሌባ ሰዎች ማነጋገር ይችላሉ ብሎ ቀስሞን ሲሰብረው እናያለን ማለት ነው። እውነት ሀቅ ከማን ጋ እንዳለ እግዚአብሔር ይውቀው። እኛ ምንም የምናውቀው ነገር የለም ግን ደግሞ በዚህ ልክ ሰዎችን አደባባይ ላይ መስመር ተገቢ ነው ብዬ አላስብም። እንግዲህ ምናልባት ፍቅር ዲዛይን ምን እንዳሰባ አላቅም እንግዲህ ቶሎ ድሪቨሪ አልደረሰልኝም እንደሚለው ግን ደግሞ ከሰሞኑ መቼ ነበረ ለመጨረሻ ጊዜ የመጣ ሲለው ትናንት ብሏል ማለት ነው። ከዛ በፊትስ መቼ መጣ ሲለው፣ በቀደም ከሶስት ቀን በፊት መቶ ነበር ሲለው፣ አዎ ይላል ማለት ነው። እና ወልደ ጊዮርጊስም እንግዲህ የመዳም ቅመሞች እነዚህ ጥጋበኞችን እና ከጠገቡ በኋላ የሚሳደቡትን እና ትቤታቸውን እስኪ ጠግቡ ደረስ እንግዲህ የመዳም ቅመሞች ስማቸው ይቀየራል፣ የምስራቃዊ ኮከብ ይባላሉ ብሏል። እንግዲህ እንግዲህ ሰምታችኋል። የመዳም ቅመሞች ምስራቃዊ ኮከብ ተብላችኋል ማለት ነው። ኮከብ እንግዲህ በጨለማ ሰዓት የሚያበራ ማለት ነው ግባቸው በጨለማ ሰዓት የምናበራ ኮኮቦች ሆነናል። እና ለዱባይ ዱባይ ላላችሁ እንኳን ደስ ያላችሁ ማለት ትፈልጋለሁ ምክንያቱም ዱባይ ስራ ፈተታችው እንደገና ደግሞ አይዲ ማሰሪያ የሌላችሁ፣ ታማችሁ ማከሚያ የሌላችሁ እቱ ወንድሞች እንደገና ደግሞ ስራ ፈተታችሁ ለተቀመጣችሁ እንግዲህ ወልደ ጊዮርጊስ የስራ እድል እንደሚፈጥርላችሁ ተናግሯል ማለት ነው። ያው ግን ስራ ስንሰራ መጀመሪያ ላይ ስንቸገር መውጫ መግቢያ ሲጠፋብን፣ ሲጭ በጨለመን በቀን ብርሃን የሆነን ሰው መልሶ መርገጥ መልሶ መውቀስ፣ እውነት ግን ህሊና አለን? እንደዛ ሰው ሰው እንዲያው የበላበትን የበላበትን እጁን መልሶ እንዴት ይረግዳል? መልሶ እንዴት ይረግዳል? በተለይ ደግሞ ለችግራችሁ የደረሰላችሁን ሰው እንዴት ነው በምን ሂሳብ ነው መልሳችሁ ያን ሰው ልትወጉት የምትችሉት ህሊና የሚባል ነገር የለም። እና እውነት ለመናገር ፍቅር ዲዛይን ከዚህ በፊት እንግዲህ ሶሊያና ከሰው ነበረ። በዛ ሰዓት እንግዲህ እነመሲም ሁላቸውም እሱ ጋር ቁመው ነበረ። ሁሉም በቃ አይዞህ ምናምን እያሉ እየደገፉት፣ በሞራልም በተለያየ ነገር እየደገፉት ነበረ ነገር ግን አሁን ለመሲ ያላት ሌላ ነው። እንግዲህ ለእኔ ያልከኝን ነገር ለወልደ ጊዮርጊስ እዚህ ጋር ቃል በቃል ንገረው። ወልደ ጊዮርጊስ ትመጣ፣ ወልደ ጊዮርጊስ አንተ ክንፍ አውጥተህ በሰማይ መብረር መብረር መቻል መብረር ያለብህ ሰው ነህ ምናምን እያሉ እያመሰገኑት ይወርዳሉ። ለእኔ ግንቦ ውስጥ የነገሩ ሌላ ነው ብላ እንግዲህ መሲ እንግዲህ ቃል በቃል እሷ ለእሷ ያላትን ፍቅር ለወልደ ጊዮርጊስ እንዲነግረው ፈልጋ ነበረ ማለት ነው። እንግዲህ ከዚህ መታችሁ ጻድቅ ጻድቅ ከዚህ መታችሁ የመላእክት ስብሰባ እስኪመስለኝ ድረስ እኔ ጻድቅ ጻድቅ ራሱ ለማዘጋጀት እስከ መገደድ ድረስ ደርሻለሁ ነው የምትለው። ምክንያቱም እዚህ መታችሁ ከወልደ ጊዮርጊስ ፊት ስትሆኑ ጻድቅ ጻድቅ አንተ በጣም መልካም ሰው ነው፣ አንተ ደግ ሰው ነው፣ አንተ ሄዶች አባት ነው ትሉታላችሁ። ነገር ግን በእኔ በውስጡ መታችሁ ከወልደ ጊዮርጊስ ጋር እንደዚህ አንገት ለአንገት ተናንቄ ፊት ለፊት ተገፍጫዋለሁ። ብዙ ነገሮችን ወቅሸዋለው እና ወልደ ጊዮርጊስ የቀርታ አድርግልኝ ስትል ተደምጣለች ማለት ነው። እና ሰው አፍታም ሰው ሲታይ እውነት ለመናገር ይፈራል። ከጀርባው ብዙ ነገር ልትሉ ትችላላችሁ። ያው ማለት እንግዲህ ሁሉም ሰው ጻድቅ ነው ማለት አንችልም። ያም ባለሀብትም ስለሆነ ምንም ጥፋት አይጠፋም ማለት አይደለም። መሲ ብትረጋጊ መልካም ነው ብዬ አስባለሁ። ሰው አንድ እውነት ሳይኖረው ወደ እንትን አይመጣም። ለምን ብሎ ጥያቄ አይጠይቅም። ምናልባት እሱ ጋር የተነጋገሩበት እሱ ጋር የተዋዋሉበት ብዙ ነገር ሊኖር ይችላል እንጂ እኛ በንትን ባለ ሰው እኮ ሲናደድ ወይ ደግሞ በጣም ሲበሳጭ፣ በጣም ከአቅሞ በላይ ሲሆን እንዲህ ለምን ምናምን ብሎ የሚቀርበውን ሰው ሊያወራ ይችላል። በጣም ከሚቀርበው ሰው እንዲህ ለምን እንደዚህ ያደርገኛል፣ ለምን እንደዚህ ይሆናል ብሎ ሊናገር ይችላል። ያን በመናገሩ ደግሞ እዚህ ጋር አውጥተህም ልክ እንደዚህ ተናገር፣ ለአንቺ በግል አውርተሽ አደባባይ ላይ ደግሞ እንደዚህ ብሎ እንዲያወራ መፈለግ ፌር አይመስለኝም። ትንሽ እና ቤተሰቦቼ ይህን ቪዲዮ ታዲያ ሼር ማድረግ እንዳትረሱ ፕሊዝ፣ ሼር አድርጉኝ፣ ለሁሉም ቤተሰቦች እንዲደርስ አድርጉልኝ። በተለይ ደግሞ ለመዳም ቅመሞች የምስራቃዊ ኮኮብ ተብላችኋልና፣ በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ጊዜ፣ መልካም ቆይታ። ባይ ቤተሰብ።